ልጆቹ እኔ በጣም አዘንኩ፣ በጣም የልጆቹ ምድል አልራዳለ። እንዴት ልበላችሁ? አሁን እናት ቢኖራት ልጆቿ ከእናቷ ጋር ያድጋሉ። በዛ ላይ አባታቸውም በመኪና አደጋ ነው የዛሬ አመት ያረፈው ማለት ነው። የልጆቹ አንድ አማት ናቸው ያሉት የልጆቹ አያት ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች፣ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ተመልካቾቼ። ዛሬ እንግዲህ በጣም ነው የከፋኝ፣ በጣም ያዘኩም በቀል ነው ውዱቼ። ለምንድን ነው ልትሉኝ ትችላላችሁ። እንግዲህ ስደት ደስ ይላልም በጣም ያስከፋል። በጣም በቃ እንዴት ብዬ እንደምነግራችሁ አላውቅም። ስደትን እያዩ ብቻ ነው የሚረዳው። እና የሰፈሪ ልጅ ነበረች ዘመዴ ናት፣ ዝምድና አለን እና የሁለት ልጆች እናት ነች። እንግዲህ እዚህ ኢትዮጵያ ውስጥ ትኖር ነበር፣ ከባሏ ጋር ትዳር ይዛ ሁለት ልጆች አፍርታ፣ ነገር ግን በአጉል ጓደኛ ምክንያት ተያይዘው ወደ ሳውዲ አረቢያ ይሄዳሉ ማለት ነው ከሄዱ ገና አሁን አንድ ወር ሆኗቸዋል። እሷስ እሺ አንዱን ይዞ አለች ግን እነዚህ ልጆች የልጆቹም እድል ሳይራዳ በአገሯ አፈርም ሳትቀበር ልጄ ልጄ ውይውይ ተብላም ሳትቀበር በረሃ ላይ ቀርታለች ማለት ነው በዚሁ አጋጣሚ ጓደኞቻችሁ ወይም ዘመዶቻችሁ የቀሩባችሁ እግዚአብሔር ያጽናችሁ። እውነት ለመናገር እኔ ልቤ በጣም ተሰብሯል። በጣም ተሰምቶኛል እንደ ራሴ ማለት ነው። ለምን እኔ ነግሬያታለሁ፣ በቃ በህጋዊ ስድስት ወር ሰባት ወር ቢፈጅብሽ ነው። ለምን እንደዚህ አሰብሽ? ወሬውን ሰምቼ ማለት ነው። ልክ እንደዚህ ለምን እንደዚህ ታስቢያለሽ? መጥፎ እኮ ነው ምናምን ብዬ መንገዱ ቀላል ሊሆን ይችላል። በዛ ላይ ደግሞ የአንድ አመት የሰራሽውን ለደላላ ነው ብዬ ነግሬያት ነበረ። ነገር ግን እዛ የሚቀበለን ሰው አለ፣ እዛ ሰው አለ ደው ያለው ምንም ችግር የለም። ደላላውም ምንም አላሲዛችሁም። እኔ ሁሉን ነገር እኔ አሳልፏችኋለሁ። ሳውዲ ራሱ መግባት ባትችሉ የመን ላይ ነው የሆነ ቦታ ላይ አከራይቼ ያስቀምጣችኋለሁ፣ መንገድ ሰላም ሲሆን እዛው ሳውዲ ላይ አስገባችኋለሁ ብሎ፣ ያው እንግዲህ ምን ዋጋ አለው። የሚሮጥበት ቦታ ላይ ነው አሉ። በጥይት ተመታ እንደሞተች ሰማን ማለት ነው። እና ልባችን በጣም እንደምላችሁ አላውቅም። እኔ በጣም አዘንኩ በጣም። የልጆቹ እድል አልራዳለ። እንዴት ልበላችሁ? አሁን እናት ቢኖራት ልጆቿ ከእናቷ ጋር ያድጋሉ። በዚያ ላይ አባታቸውም በመኪና አደጋ ነው የዛሬ አመት ያረፈው፣ ማለት ነው የልጆቹ አንድ አማት ናቸው ያሉት የልጆቹ አያት ማለት ነው። እና እነሱ ጋር ናቸው ያሉት ልጆቹ። በቃ ምን እንደምላችሁ ህፃናቶች ናቸው ልጆቹ ግን፣ እኔ ሳውዲ ያላችሁ ሰዎች እባካችሁ፣ የሰው ህይወት የእናንተ ህይወት ተበላሽቶ ለምንድን ነው የሰው ህይወት የምታበላሹት? ይቺ ልጅ እንግዲህ ደህና ልጆቿን እያሳደገች ነበር። ነገር ግን አንድ ጓደኛ እዛ ስላለቻት ናይ እኔ ሁሉም ነገር ችልሽ አለሁ፣ እኔ ፕሮሰሱን እኔ በምጣውበት ብለሽ እንግዲህ ከልጆቿ አነጥ ብለሽ ከብዳሉ ለመናገር የሄዳችሁ ታቁታላችሁ። በግሬ የሄዳችሁ ነገር ግን እናንተ ብዙ አይታችሁ መደፈርን ብትሉ ረሃቡን ብትሉ ጥማቱን ብትሉ ብዙ ነገር አይታችሁ፣ ለምንድን ነው ሰው እየመከራችሁ ደህና ኑሮ እየኖሩትን ሳይርባቸው ሳይጠማቸው እዚህ ቁጭ ያሉትን ኑ እኔ እልክልሻለሁ እኔ እከፍልልሻለሁ ብትያዥ እንኳን እያላችሁ ምክር አድርጋችሁ ጅንጅን አድርጋችሁ አክስታችሁን፣ እህታችሁን የጎረቤት ልጃችሁን እንደዛ የምታደርጉት ግን ለምንድን ነው ማርያምን? እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። እኔ እሷ ስሽ አንዱን ይዘዋለች። እነዚህ ልጆች ስማን ነው የሚያሳድጋቸው? ወይ እናት የላቸው፣ ወይ አባት የላቸው። እኔ እንደ ራሴ ልጆች የተሰማኝ እነት የምንላቸው ዞሮ ዞሮ ላትመለስ ሄዳለች። ኦሬዲ ከዚህ ሀገር ስትወጣ ከልጆቿ ተሰናብታለች። ግን በቃ ከዚህ ከኢትዮጵያ የተሻለ ኑሮ ይኖራለሁ ብላ ሊሆን ይችላል እንግዲህ ያሰበችው። ልቧ እንዴት እንደተነሳሳ ባናቅም ግን ያሰበችው ነገር አልሆነላትም። ነገር ግን እዛ ሀገር የሄዳችሁ ሰዎች እዋካችሁ ዋካችሁ በቃ ኑ አትበሏቸው። እኛ ብዙ ስቃይ አይተን ነው ብትችሉ በህጋዊ ሂዱ ብላችሁ እስኪ ምከሯቸው። እውነቴን ነው የምላችሁ። እውነት እኔ በጣም የተሰማኝ በጣም በቃ ምን እንደምላችሁ እኔ እንጃ። ዞሮ ግን ይሄ ነው። እኔም ማልቀስ አልፈልግም ነበር ግን በቃ ነገሮችን ሳስባቸው ያስለቅሳል። እንኳን እናንተ ራሱ ታለቅሳላችሁ። ይሄንን ቪዲዮ ስታዩት ማለት ነው። ለምን የሚሰማችሁ ወይም ደግሞ እንደዚህ የደረሰባችሁ ሰዎች ልኖሩ ትችላላችሁ። እና እንለወጣለን ብላችሁ ስታስቡ እንቅፋቱ ከጎን ነው፣ ይገባችኋል። እና ከባድ ነው። ዞሮ ግን ህይወቴ፣ እንወድሻለን፣ እናከብርሻለን። ነገር ግን አንቺ እንዳሰብሽው አልሆነልሽም፣ ያሰብሽው ነገር አልተሳካልሽም። እንግዲህ ነፍስሽን ባገነት ያኑሩት። ልጆችን እንግዲህ እግዚአብሔር አሳድግልሽ። የኔላ ምንም አደልሽ ምነት ነገር በጣም ይሰራ እንደ ልጆቼ እንደ እህቴ ፈርማይሽ ግን ምን ዋጋ አለው? ያሰብሹ ነገር አልተሳካም። ያሰብሹ ነገር አልሆነልሽም። አልሆነል ዶሮ ግን እናንተም እዛ ያላችሁ ሳውዲ ያላችሁ፣ ስለፈጠራችሁ አምላክ በማንኛውም የሸዋ ረቤት ልጅ ሆኑ የአጣዬም ልጆች ሆኑ ከዛ በኋላም ያላችሁ ልጆች ሆኑ ሄዳችሁ ግን ሌላ ሰው አትውሰዱ። በእናታችሁ ሌላ ሰው አትውሰዱ። ሌላ ሰው እንቅፋት አትሆኑ። እናንተ አልፎላችሁ፣ እናንተ ተደራላችሁ እየኖራችሁ ሊሆን ይችላል። ነገር ግን እዚህ ከቤተሰቦቻቸውም ሳይሆኑ ከምንም ሳይሆኑ እንደዚህ ሲቀሩ እንዴት እንደሚያሳዝን ነው። የገባችሁም ሰዎች ስቃዩን አይታችሁ ታቁታላችሁ። ግን በቃ በቃ ኑ አትበሉ። ብትችሉ በህጋዊ ሄዱ። በቃ ብትችሉ መርዳት ነው በቃ የአንዱ ደመወዛችሁን ወይ የግማሽ ወር ደመወዛችሁን አስር ሺህ ብር በቃ በዚህ የሆነ ነገር ዶሮ እንኳን አርቢ ብላችሁ ሙተሯችሁ። እስቲ አብነት ስደት ላይ ሄዱ እንደዚህ መርዶ መስማት ለናት ለአባት ለዘመዳ ዘመድ በጣም